አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች እንሻላ የዛሬው ትምህርታችን የሚሆነው የክፍል ሰባ ስምንት የአረበኛ የእጅ ጽሁፍ ትምህርታችን ይሆናል ማለት ነው። እንሻላ ቀጥታ ወደ ትምህርታችን እንገባለን። እንሻአላህ እንደተለመደው ዛሬ የምንመለከተው ከሀምዝ እስከ ሺን ባሉት ፊደላቶች ይሆናል ማለት ነው። ዛሬ ደግሞ የምንመለከተው በዋው የሚሳቡ ፊደላቶች ያሉበት ቃል እንመሰረታለን ማለት ነው ኢንሻላህ። እዚህ ጋር መካከል ላይ ያለው ፊደል፣ መካከል ላይ ያሉት ፊደላቶች ዋው ያለባቸው ማለት ነው። ስለዚህ በሁላቸውም ፊደላቶች ምሳሌ ማየት ስላለብን ኢንሻላህ ለዛ ነው ማለት ነው። ስለዚህ እዚህ ጋር ሀምዝ አለ ከሀምዝ እስከ ሺን ባሉት ፊደላቶች ዛሬ የምንመለከት ይሆናል ማለት ነው። እንሻላ፣ ቀጥታ ወደ ትምህርታችን እንገባለን። በደንብ ተከታተሉኝ። የሲደመር የኡ ይሆናል ማለት ነው። ሳፕ እናደርገዋለን ሲደመር ቡ የኡቡ የኡቡ ይሆናል ማለት ነው። ስጽፍ በደንብ ተከታተሉ ማለት ነው ኢንሻአላህ። የኡ ሀምዟ ዋው ላይ ነው የምትሆነው ማለት ነው። የኡቡ ቲፑ ናት ማለት ነው። እንግዲህ ኡ ስንተኛ ፊደል ነው? ሰባተኛ ፊደል ነው። በሰባት ቁጥር ትክክል የተማር ነው ማለት ነው። አ ኡ ኢ አ ኢ እ ኡ ኡ ። ስለዚህ ስንት አይነት ተጸጻፋለሁ ብለናል? ዋው ላይ እቺ ኡ የምንላት ሀምዟ ስንት ቦታ ላይ ሆና ትመጣለይ? አሊፍ ላይ ሆና አይደለ? አንደኛ ብቻዋን ሆና ትመጣለይ ብለናል አይደለ? ብቻዋን ሆና ስትመጣ እንደዚህ ይሆናል ኡ። እንደዚሁም ደግሞ አሊፍ ላይ ሆና ትመጣለይ ብለናል አይደለ? እንዴ ኡ እንደዚህ ሆኖ ይመጣል። ሌላው ደግሞ ዋው ላይ ሆና ትመጣለይ ብለን ተምረናል። ሀምዟ ዋው ላይ ሆና ማለት ነው። ስለዚህ ዋው አለ ይሳባል ማለት ነው። በመቀጠል ያ ላይ ሆና ትመጣለይ ብለን ተምረናል። ስለዚህ እቺ ያእናት። ስለዚህ ይህንን ነው ማለት ነው። አሁን ያየ ነው። ይሄ ደግሞ ስንት አይነት ትጻፋለች ብለናል? አንድ ብቻውን ሲጻፍ ነው ሌላ ደግሞ ከኋላ እንደዚህ ተቀጥሎበት ማለት ነው። ኡ ይሆናል። ስለዚህ ያ ከዚህ ሲቀጠልበት ምን ይሆናል? የኡቡ ይሆናል ማለት ነው። እዚ ነው የኡቡ ሀምዝ እዚህ ጋር አስቀምጣለን። እቺ ቡናት የኡቡ ይሆናል ማለት ነው። ግልጽ ነው። የኡቡ ብለን እናነበዋለን። ሳብ እናደርገዋለን። በመቀጠል ተ ናትቺ ተ ሲደመር ቡ ቡ ናት ማለት ተቡ ይሆናል። ሲደመር ሑ ተቡሑ ለማለት ማለት ነው። ቡ ናትቺ ማለት ነው። ተቡሑ ተቡሑ እጽፍ በደንብ ውኝ እቺ ተናት ቡ ነው። ቡ ይብ እንግዲህ ያው እናስረዳችሁ ቡ ማለት ብቻውን ሲጻፍ አሁን እንዳየ ነው ነው አለ እንደዚህ ማለት ነው። ቡ ከኋላ ሲቀጠልበት ሳ እንደዚህ ይሆናል ብለናል አይደል? ስለዚህ ይሄም ወስተር ነው ማለት ነው፣ ከኋላ ስለሚቀጥልበት ማለት ነው። ጦይብ፣ ስለዚህ ተቡሁ ብለን ስንጽፍ እንደዚህ አድርገን እንጽፋለን ማለት ነው። ጦይብ፣ አ ሲደመር ቡሁ፣ ቡሁ፣ አቡሁ። ሲደመር ኡ ብቻዋን ሆና መጣች ማለት ነው ሐምዛ፣ አይደለ አቡ ይሆናል ማለት ነው። ቡ ሃምዝ ናት። ይ ስለዚህ ምን እናደርጋለን? ባለፈው እንደነገርኳችሁ ከመሳቢያ ፊደል በመቀጠል ከሶስቶቹ ማለት ነው ከመድ ፊደላቶች በመቀጠል ሃምዝ ከመጣ ጨመር አድርገን እንስበዋለን። እንደዚሁም መሳቢያ ፊደላቶቹ ላይ ደግሞ ከላይ እችን የመድ ምልክት እናስቀምጣለን ብያቸዋለሁ ማለት ነው ስለዚህ በተለይ ቁርአን ላይ ማለት ነው ቁርአን ላይ ተግባራዊ ማድረግ አለብን ማለት ነው እንሻላ ስለዚህ ያው ትኩረትም አሁን ቁርአንን ማንበብ እንድትችሉ እና ቁርአንን አስተካክላችሁ መቅራት እንድትችሉ ነው ስለዚህ ለዚያ ነው ስለዚህ ሌላ ቦታ ላይ ችግር የለውም ብያቸዋለሁ ማለት ነው ጦይብ ስለዚህ ምን ይሆናል እዚህ ጋር አቡኡ ብለን እናነበዋለን ማለት ነው ግልጽ ነው አቡኡ ይሆናል ማለት ነው። ጨምር አድርገን እናነበዋለን። ጦይብ በላይኛው አሁን ለምሳሌ እዚ ጋር ተቡሑ ስንል እዚ ጋር የመጣው ሀ ስለሆነ ጨምር አድርገን አንስበው። ግልጽ ነው። ተቡሑ ብቻ ነው የምንለው ማለት ነው። ጨምር አድርገን ከሳብነው ስተት ነው። እዚች ላይ ብቻ ጨምር አድርገን እናነበዋለን ማለት ነው። አቡሑ እንላለን ማለት ነው። እዚህ ጋር ደግሞ ነ ሲደመርቱ ነቱ ሲደመርቡ ነቱ እንላለን ነ ቱ ቡ ነቱ ሲጽፉ ኦኝ ጠይብ። በመቀጠል የሲደመር ሱ የሱ ሲደመር ቡ የሱ ቡ የሱ ቡ ይላል ማለት ነው። የሱቡ ቡ ብለን ስንጽፍ እንደዛ አርገን እንጽፋለን። በመቀጠል ተ ሲደመር ጁ ተጁ ሲደመር ጁ ተጁዙ ተጁዙ ለማለት ማለት ነው። ተጁዙ ተጁዙ። ስለዚህ ጁ እንዴት ነው ተምረናል ከኋላ ሙራጅ አድርጉት ማለት ነው። ጊዜ እንዳንፈጅ ኢንሻላ ዙሮ ጁ ይህ ነው አይደለም፣ የሚሳበው ፊደል ማለት ነው። ስለዚህ ብቻውን ሲጻፍ እንደዚህ ነው። ከኋላ ስንቀጥልበት ደግሞ እንደዚህ ይሆናል ብለን ተምረናል ማለት ነው። ጁ ይሆናል። ስለዚህ እች ነው የወሰር ነው ማለት ነው። ነው ሳብ እናደርገዋለን ተጁዙ እንላለን ማለት ነው። ጦይ በመቀጠል

ተዱሩ ለማለት ተዱሩ ተናትቼ ተዱሩ ስለዚህ ተዱሩ ብለን ስንጽፍ እንዛለን እንጽፋለን። በመቀጠል አ ሲደመር ዙ አዙ ቡ አዙ አዙቡ ዋው አለች ጋ ስበዋለን አዙቡ። እነዚህ መድ ፊደላቶች ላይ በደንብ ጥንቃቄ ማድረግ አለብን ማለት ነው። መለማመድ አለብን። ሀታ ሰምተን ራሱ ለመጻፍ የግድ ፊደሉ እየተሳበ ነው አይደለም የሚለውን ነገር መለየት አለብን ማለት ነው። ለዚህ አዙቡ አዙቡ እንደዚህ አድርገን ነው የምንጽፈው። አዙ ቡ ብሎ ካነበበልን ዙ የሚለውን ከሳበው እችን እችን ፊደል እንጽፋለን ማለት ነው። ነ ሲደመር ሩ ነሩ ሲደመር ሑ ነሩሑ ነሩሑ ለማለት ነሩሑ ነሩ ነ ሩ ሑ

ሆነ ማለት ነው። በመቀጠል ተ ሲደመርሱ ተሱ፣ ሲደመርኡ ተሱኡ። ተሱኡ እቺ ተናት ተሱኡ። ስለዚህ ምንድነው እዚህ ጋሁን ተሱዑ ስንል ዋው አለ የመሳቢያ ፊደሉ አደለ። ከእሷ በመቀጠል መጥቷል ሀምዛ አደለ። ስለዚህ እዚ ጋር የምድ ምልክት ይኖራታል ማለት ነው። ስለዚህ ስናነብም ተሱ ብለን ጨምር አድርገን እናነብዋለን። ተሱ ይሆናል ማለት ነው። እንግዲህ ስም አላቸው። እንሻላ ተጁድ ትምህርት ላይ አላህ ብሎ ከተማርና እንሻላ ካበረታታችሁኝ ማለት ነው። እንሻላ ካልተውኩት በነገራችን ላይ በዚህ አይነት ሁኔታ የምቀጥልም አይመስለኝም ማለት ነው። ምክንያቱም እየተከታተላችሁኝ ስላላደለ ማለት ነው፣ ወይንም ደግሞ የሚጠቀምበት ሰው ስላላደለ እየተማራችሁ ስላላደላችሁ ማለት ነው። ጦይብ እንሻላህ ዙሮ ጽሑፉን ላስተምራችሁና እንደ ሁኔታው ይሆናል ማለት ነው። ጦይብ፣ ስለዚህ ተሱኡ ብለን ስንጽፍ እነዚ አድርገን እንጽፋለን። ጦይብ። አ ሲደመር ሹ አሹ፣ ሲደመር ቡ አሹቡ። አፎን አሹቡ ብቻ ነው የምንለው። ትንሽ የምስበው አሹቡ። አሹቡ ብለን ስንፅፍ እንደዚህ አድርገን እንጽፋለን ማለት ነው። ኢንሻአላህ ጠይብ፣ ይሄን ይመስላል የዛሬው ትምህርታችን ማለት ነው። ኢንሻአላህ በደንብ ተለማመዱት። እንደ ተለመደው ንባቡን በቀጣይ ቪዲዮ አነብላችኋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።